እባካችሁ! ሼር ማድረግ፣ ላይክ ማድረግ አይክበዳችሁ። መጋቢት 29 ከቀኖች ሁሉ ልዩ ቀን ነው። ይህ ቀን ዘለዓለም የማይጠፋ ቀን ነው። ኦሪት ዘፍጥረት ምዕራፍ አንድ፣ ቁጥር አንድ! በቤተ ክርስቲያናችን ትርጓሜ እንዴት እንደሚነገር እሱን ልግለጥላችሁ። ሊቀነቢያት ሙሴ የጻፈው ኦሪት ዘፍጥረት ምዕራፍ አንድ፣ ቁጥር አንድ በግዕዙ እንዲህ ይላል በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ። የመጋቢት 29 ምስጢር ዚጋ በመጀመሪያ የሚለውን ይህ መጀመሪያ መጨረሻም ይሆናል ብለው አባቶቻችን እናቶቻችን አምነው ይኖራሉ። እኛም እናምናለን። በመጀመሪያ በቀዳሚ ሲል በትርጓሜው እንደተጻፈው በቀዳማዊ ቃሉ፣ በቀዳማዊ ስልጣኑ፣ አንድም በቀዳማዊ ልጁ በመጀመሪያ መፍጠሩ አንድም በመጀመሪያ እለት በመጀመሪያ ሰዓት ሰማይና ምድርን ፈጠረ። በመጀመሪያ እለት በመጀመሪያ ሰዓት የተባለው መጋቢት 29 ጠዋት አንድ ሰዓት ነው። መጋቢት 29 ረቂቅ ምስጢር ያለበት ቀን ነው፣ እግዚአብሔር ዓለምን የፈጠረበት ዘመኑ ከአራት ወንጌላውያን አንዱ የሚታሰብበት ዘመነ ዮሐንስ ነው። የቅዱስ ዮሐንስ በረከት ይደርብን። ዘመነ ዮሐንስ ነው። ርዕሰ አውዳመት ተብሎ የሚታወቀው መስከረም አንድ ቀን ዮሐንስ መጥምቁ ሳይሆን ይሄ ወንጌላዊው ዮሐንስ ወልደ ነጎድጓድ ነው። ብዙ ሰው እሱም ሲምታታበት አያለሁኝ። ዓለምን የፈጠረበት ዘመን ዘመነ ዮሐንስ ነው። ወሩ ደግሞ ወይም ወሩ ደግሞ መጋቢት ነው። ቁጥሩ 29 ነው። ዕለቱ ዕለተ እሁድ ነው። ልብ በሉ። አንደኛ ዘመኑ ዘመነ ዮሐንስ ነው። ሁለተኛ ቁጥሩ ቀኑ 29 ነው። ወሩ መጋቢት ነው። እለቱ እሁድ ነው። አመቱ ዮሐንስ፣ ወሩ መጋቢት፣ ቁጥሩ 29፣ እለቱ ደግሞ እለተ እሁድ፣ ሰዓቱ መጀመሪያ መጋቢት 29 ቀን ነው፣ እርግጥ ዓለም የተፈጠረበት እንዳልኳቸው። በተራ ስታዩ አንደኛ ዘመን ዘመነ ዮሐንስ፣ ሁለተኛ ወር መጋቢት ወር፣ ሶስተኛ ቁጥር ቀኑ 29፣ አራተኛ እለቱ እለተ ሁድ፣ አምስተኛ ሰዓቱ ጠዋት የመጀመሪያ ሰዓት አንድ ሰዓት በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ብሎ የቀነቢያት ሙሴ በረከቱ ይደርብንና የጻፈው ይሄንን የሚያሳይ ምስጢር ነው። እግዚአብሔር ዓለም ሳይፈጠር አንድነቱ ሦስትነቱን ሳይጠቀልለው ሶስትነቱ ደግሞ አንድነቱን ሳይከፋፍለው እንደ ዛሬ ሁሉ በአንድነት በሶስትነት ሲቀደስ ሲሰለስ ይኖር ነበር። ፍጥረት ሳይኖርም እግዚአብሔር በባህሪው ምስጉን ነው። ምስጋና የባህሪው ስለሆነ አንድም ምስጉን ባህሪው በቅድምና ስለነበረ መላእክትን ሳይፈጥር ለቅዳሴ ሳዘጋጅ እግዚአብሔር ምስጋናው ምኑ ሆኖ የሚኖር ያለ ዕድሜ ዘመን የማይቆጠርለት የሁላችን አምላክ እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። እንግዲህ ዛሬ እንድናየ የፈለግኩት የዓለም ፍጻሜና መጋቢት 29 ስለ ዓለም ፍጻሜ ማንም ያችን ዕለት አያውቃትም ተብሎ በወንጌል ላይ እየተነገረንን ማስተዋል ይገባል። ቅዱስ ማቴዎስ በጻፈው የኢየሱስ ክርስቶስ የደብረ ዘይት ትምህርት ላይ ማቴዎስ 24 ቁጥር 35 ላይ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ይላል። ሰማይና ምድር የሰማይና የምድር ሰራዊት ሁሉ ያልፋሉ። እነዚህ ሁሉ ደግሞ የተገኙት አራቱን ባሕሪያት መፍጠር በጀመረበት በዘመነ ዮሐንስ መጋቢት 29 በእለተ እሁድ በመጀመሪያው ሰዓት እንዳለ መጋቢት 29 ቀን አራቱ ባህሪያት ለነዚህ ሁሉ መነሻ ቢሆኑ ስርወ ፍጥረታት የተፈጠሩት አሁን ደግሞ በዘፍጥረት አንድ አንድ እንዳየነውና በማቴዎስ ወንጌል ምዕራፍ 24 ቁጥር 35 ላይ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ይላል። ቁጥር ሰላሳ ስድስት ላይ ስለዚያች ቀንና ስለዚያች ሰዓት ግን ካባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም የኖ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና ይላል እንግዲህ ይህንን። የሚያውቁት አብ ወልድ መንፈስ ቅዱስ ናቸው። የሰማይ መላእክትም አያውቁም፣ ልጅም ቢሆን ማለት የሰው ልጆችም ቢሆኑ አያውቁም። ስለዚያች ቀንና ስለዚያ ሰዓት አቡን ለመንፈስ ቅዱስ ብቻ ያውቃል ወይም ያውቃል። አባቶቻችን ግን ዓለም የተፈጠረበትን መጋቢት 29 ይዘው እንዲሁ ዓለም የሚያልፈው መጋቢት 29 ቀን ይሆናል የሚል ምስጢራዊ ትምህርት አላቸው። እርግጥ ነው በኖህ ዘመን እንደነበረ ይሆናል። ኖህ ምንም ደመና በሌለበት ጠራራ ፀሐይ፣ ፍሎሃ ይዘንባል ተብሎ የተነገረውን ያመነ መርከብ ሰርቶ የጠበቀ ነበር። ቀኒቱን ይጠብቅ ነበር ሰርቶ አባቶቻችንም በንስሐ ህይወት ሃይማኖትና ምግባር በመያዝ

አንረኛ በጎቹን ከፍየሎቹ እንደሚለያቸው ያም ሃያል አምራክ እግዚአብሔር ቅዱስ ዳዊት በመዝሙር 22 ላይ እግዚአብሔር ረኛዬ ነው ብሎ የተናገረው እርሱ አምላክ ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ በመዝሙር 49 ቁጥር 1 ላይ አምላክ አማልክት እግዚአብሔር ነበበ ወፀዋ ለምድር ብሎ ቅዱስ ዳዊት ልብ አምላክ በረከቱ ይደርብንና ሃያሉ አምላክ የተባለው ኢየሱስ ክርስቶስ እሱ ጊዜ ብሔር ለፍርድ በሚመጣ ሰዓት ዘካርያስ ነቢይ የተናገረው በምዕራፍ 14 ቁጥር አንድ ላይ እግሮቹ በደብረ ዘይት ተራራ ይረግጣሉ፣ የደብረ ዘይት ተራራ ለሁለት ይከፈላል ብሎ እንደተናገረ ጌታ በሚመጣባት ጊዜ በግራ አጣንን በቀኝ ጻርቃንን ያቆማልና ምግባርና ሃይማኖት ይዘን በቀኙ ለመቆን ያምቃን እያሉ ያቺ መጋቢት ሀያዘጠኝን ሁልጊዜ እግዚአብሔርን በመፍራት ያስቧታል። ሌላው መጋቢት 29 እጅግ ረቂቅ ቀን ነው። ይህም የሚገርማችሁ ጥንተ ትንሳኤ ነው። ብዙዎች አሁን ምላችሁን ነገሮች ካወቃችሁ አውቅ ነበር ብላችሁ ለስጋ ጻፉልኝ፣ ካላወቃችሁም ዛሬን ያወቁት ብላችሁ ቃል ይወት ያሰማልኝ በሉ። መጋቢት 29 ጥንተ ትንሳኤ ነው። ምን ማለት ነው? ጥንተ ትንሳኤ ነው ማለት መጀመሪያ ጥንተ ስቅለት አለ። ጥንተ ስቅለት መጋቢት 27 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራኒው አደባባይ እጆቹን ለሕማም የዘረጋበት አምስቱም ቅንዋት የተቸነከረበት 13ቱን ሕማማት የተቀበለበት ሞትን የቀመሰባት ያቺ ዕለተ ዓርብ ስቅለት መጋቢት 27 ናት። መጋቢት 27 ቀን ነው የተሰቀለው። መጋቢት 29 ቀን ነው ሞትን ድል አድርጎ የተነሳባት የትንሳኤ ዋናው እለት መጋቢት 29 ናት። ስለዚህ ጥንተ ትንሳኤ ናት፣ ሞትን ድል አድርጎ የተነሳባት። ልብ በሉ፣ ዓለምን የፈጠረባት ትንሳኤውን የገለጠባት ዕለተ እሁድ ልክ ዓለምን የፈጠረባት እለት ናት። ሌላ ደግሞ ድንቅ ምስጢር ልጨምርላችሁ። መጋቢት ሃያ ዘጠኝ ልዩ ቀን፣ የምስጢር ቀን፣ የመፈጠር ቀን፣ የመዳን ቀን ልዩ እለት ናት። መጋቢት 29 ቀን። ሌላው ነገር ሊገርማችሁ ቅዱስ ገብርኤል መልአክ እመቤታችንን ያበሰረበት ለጎ እንደገና ለጨርፍላይ ገብርኤል መልአክ ባበሰራት ቀን እግዝእትነ ቅድስት ድንግል ማርያም የውላችን እመቤት አምላካችን ኢየሱስ ክርስቶስም የጸነሰችበት ዕለት፣ ይህ ዕለት መጋቢት 29 ቀን ነው። ክርስቲያኖች ይህን ታውቁ ነበር። ካወቃችሁ ደስ ይለኛል። አምላካችን የተመሰገነ ይሁን። ልብ በሉ። አንደኛ መጋቢት 29 ዓለምን የፈጠረበት ሁለተኛ መጋቢት ሃያ ዘጠኝ እመቤታችንን መቤታችንን ገብርኤል ያበሰረበት፣ ሶስተኛ ጌታ የተጸነሰበት፣ አራተኛ ሞትን ድል አድርጎ የተነሳበት። ስለዚህ አባቶቻችን፣ አምስተኛ ዳግም የሚመጣባት ዕለት ብለው ያስተምሩናል። አንድ ዓለምን የፈጠረበት ሁለት የተጸነሰበት፣ ሶስት ሞት እንድል አድርጎ የተነሳበት፣ አራት ዳግም የሚመጣበት ብለው ያስባሉ። ይህ የኦርቶዶክስ ተዋሕዶ ቤተክርስቲያናችን ረቂቅ ምስጢር በመጋቢት 29 ቀን ይሄ ሁሉ ይታሰባል። ስለዚህ ይህ ዕለት ልዩ ዕለት ነው። ዓለምን እግዚአብሔር መፍጠር የጀመረበት ዕለት ነው። የተጸነሰበት ዕለት ነው። ሞትን ድል አድርጎ የተነሳበት ዕለት ነው። ዳግም ለፍርድ የሚመጣበትም ዕለት ነው ተብሎ ይታሰባል። ስለዚህ እኛን የፈጠረን ያዳነን አምላክ ዓለምን ከፈጠረበት ጥበቡ ያዳነበት ጥበቡ ይበልጣል እንደ ተባለ ከመቃብር ከሙታን መካከል ተነስቶ እናንተንም ከመቃብር አነሳቸዋለሁ ያው አድርጋቸዋለሁ ብሎ ቀድሞ እንደፈጠረን ኋላ የሚያዳነን እሱ በሕይወት ዘመናችን ሁሉ የማይተወን እንደገና ወደ ራሱ የሚወስደን የታመነ አምላካችን ነው። የታመነ አባታችን ነው። ሕይወታችን ነው። መድኃኒታችን ነው። ሕይወታችን በዚች ምድር ላይ አይደለም። በዚህ ምድር ላይ ያው ብዙ ፈተናዎች አሉ፣ ብዙ መከራዎች አሉ፣ ብዙ ስቃዎች አሉ። እነሱን ሁሉ ደግሞ ታግሰን በዘላለማዊ መንግስቱ ሊያኖረን የታመን አምላክ መሆኑን እንወቅ። ሰዎች ስለ ምድራዊ ነገር ዛሬ ብዙ መከራ ያደርሳሉ በሰዎች ላይ ዘላለም የሚኖሩ ይመስላቸዋል። ለፍርድ የሚመጣ አምላክ ግን በፍርድ አደባባይ ሲገለጥ ያን እናንተ ርጉማን ከኔ ወግዱ የሚለው አስደንጋጭ ቃል በገዳዎች ላይ በደም አፍሳሾች ላይ በዘማውያን ላይ በጣዖት አምላኪዎች ላይ በከንቱ ሰዎች ሁሉ ላይ በሀሜተኞች ላይ በሐሰተኞች ላይ በአመንዝሮች ላይ በነዚህ ሁሉ ላይ የሚመጣ እናንተ ርጉማን ከኔ ወግዱ የሚል ኃያል ቃል አለው። የአባቴ ብሩካን ይበለን፣ እናንተ የአባቴ ብሩካን ኑ ይበለን። ዓለም ሳይፈጠር የተዘጋጀውን መንግስት ኑ ውረሱ ይበለን። በእናቱ በድንግል ማርያም ምልጃ በመልአኩ በገብርኤል ዓለምን በፈጠረባት ሞትንም ዝል አድርጎ በተነሳባት ዳግም በሚመጣባት በማትጠፋው ታላቅ ዕለት በዕለተ እሁድ ሁላችንን በመንግስቱ ያስበን። ልዑል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ። ብዙ ምስጢርን የነገርኳችሁ ባካችሁ፣ ሼር ማድረግ ላይክ ማድረግ አይክበዳችሁ ሌሎችም ሰዎች ይህን ትምህርት አስተላልፍ።